መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ የመጣ ነው ክፍል አራትን የአማርኛ ፊደላት ነው። ባለፈው ክፍል ሶስትን ሰርተናል። በዛሬ ቪዲዮችን ደግሞ ይዘንላችሁ የመጣን ክፍል አራትን ነው። ቪዲዮንም እንደምንከተለው እናያለን።

ጨ ብለ የምናነባት ደግሞ እችን ትመስላለች። ጨ ሁሎችም እግሮቿ ቀለበት ያላት ናት ማለት ነው። ጨ ቅጽሏ ግን ከሌሎች የተለየች አይደለች፣ ከነጠ ከሌሎች ፊደሎች ማለት ነው ቅጽሏ ማለት ነው። እሷም ትለየው ሁሎችም ጣቶች ቀለበት አላት ማለት ነው። ጨ ጩ ሁለተኛ ፊደል ው ከጎን ለይቻት ቅጽሏ ጪ ሶስተኛ ፊደል፣ ጫ አራተኛ ፊደል እግር ማጠር፣ ጬ አምስተኛ ፊደል የው ቀለበት፣ ጭ ጮ፣ ያው ጭ ስድስተኛ ፊደል፣ እቺ እዚህ ጋር ጥምድምድ ያለች ወይም ደግሞ ጥምም ያለች ነች ማለት ነው። ጮ ደግሞ ሰባተኛ ፊደል በውጭ በኩል እግሯ ያጠረ ይሄ እግሯ ያጠረ ልክ አይደለም ማለት ነው። ቀለበት ሳይሆን እግሯ ነው ያጠረ ማለት ነው። ይህ ቀለበቱ ኖርማላ ኖርማል ሁሉም ያለው ነው ማለት ነው። እቺ ደግሞ ጠ ብለን ነው የምናነባት። ይችን ስናነብ ከንፈራችን ጥብቅ አድርገን ስናነብ ከ ኡ ጲ ጴ ቅርጿ ቅጽሏ ከሌሎች የተለየ የላትም። የው ሶስተኛ ፊደልን ጣ አራትም ያው ግርማ ጠር ነው። ጴ አምስተኛ ፊደል ቀለበት

ጽጾ ሶ እሺ። ከዚህ ከጣም የምትለየው ካናቷ ላይ ቅጽል ስለሌላት ማለት ነው። ቺኔቱን ጣ ብለን ስናነባት፣ ቺኔቱን ደግሞ ጻ ብለን ነው የምናነባት። ምን ይለያዩት ደግሞ፣ ጣ ምንላት ካናቷ ላይ ቅጽል አላት፣ ጻ ምንላት ግን ቅጽል የላት ማለት ነው። እሺ፣ እቺ ደግሞ ፈነች ፈ ፈ ሁ ፊ

በደንብ እየተለማመድን ቅርጻቸውን እያየን ስንጽፈው ደግሞ ይበልጥ ተመራጭ ይሆናል። ይሸመደዳናል ማለት ነው። እቺ ደግሞ ጸ ነች። ጸ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ፄ ፅ ጾ። ሁለት አይነት ፀዎች ናቸው። ሁለት አይነት ፀ ነው። በቅርጽ ይለያያሉ፣ በድምጽ ግን ተመሳሳይ ናቸው ማለት ነው። ፀ ፁ ፂ ፃ ፄ ፅ ጾ ቅርጻቸውም ከሌላ የተለየ ነገር የላቸው ማለት ነው። ጸ ጹ ይኸው ከጎን ፂ ከታች ጻ ጼ ይኸው ቀለበት ማለት ነው ጽ ጾ። እሺ ይች ደግሞ ፐ ብለን ነው የምናነባት ፐ ከመጀመሪያው ላይ ፐ ብለን አንበናል። ሌላ ይችን ደግሞ ተመሳሳይ እንዳይመስለን

የመጀመሪያ ፊደል ምን አይነት ቅጽልላትም ሁለተኛው ፑ ከጎን ፒ ከታች ፓ አራተኛ ፊደሎች ወይ እግራቸው ያድራል ወይ ደግሞ ወደ ግራ በኩል ሸፈፍ ያለ ቅጽላላቸው ነው ያለ ነው። ወደ ግራ በኩል ሸፈፍ ያለሽ ነች ማለት ነው። ፔ እች ደግሞ አምስተኛ ፊደል ናት። ባለ ቀለበት ፕ ፕ ደግሞ ስድስተኛ ፊደል ነው። እቺም እዚች ላይ ቅርጽ ማለት ነው ፕ ፖ ፖ ደግሞ ይሄዎችን የመሰለ ቅርጽ አላት ማለት ነው። እጭ ደግሞ አነች አ አ ኤላም አለ ሁለት አይነት አዎች ናቸው አሉ አ ኡ ኤ አ ኤ እ ኦ አ ኡ ኤ አ ኤ እ ኦ ያው ቅጽላቸውን ስናይ እነዚህም ልክ ምንድን ናቸው? ተመሳሳይ ናቸው። አ ኡ ኢ አ ኤ እ ኦ። ደግሞ ሀ ነች። ሀ የላም ሁለት አይነት ሀ አጠቃላይ ሶስት አይነት ሀ ነው ያለ። እሱንም በባለፈው ቪዲዮዋችንም ሰርተናል። አሁንም አስፈላጊ ከሆነ ድጋሜ እንሰራላቸዋለን። ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ልክ ቅጽላቸውንም እያየን እንዲህ እየደጋገብን እያነበብን እንለማመዳለን ማለት ነው። እስኪ ይህችን አንዴ ደግመን እናነባት። እስኪ በጋራ ሀ ሁ ሂ ሃ ሄ ህ ሆ። አንዴ በድምጽ ሲነበብ ሰሙና ይህን ታዩት ከተከታተልና ከዛ ደግሞ እናንተ ቪዲዮን አስቁማችሁ ልክ ድምጹም አብሮስ ስለሚቆም ቪዲዮ ሲቆም እናንተ ታናበና ከዚያ ደግሞ ቪዲዮን ለቃችሁ እናንተ ያነበባችሁት ልክ መሆን አለመሆኑን ቸክ እያደረጋችሁ በደንብ ተለማመዱ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘን የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ